የዓለምን ቀልብ የሳበው ክስተት ኢትዮጵያና ኤርትራ ከአክሱም እስከ አሰብ ዛሬ ላይ ጦርነትን ሊጀምሩ እያሟሟቁ ነው። ቀይ ባህር የአፍሪካ ታሪክ የሚጀምርበት የኢትዮጵያና የኤርትራ ህዝቦች አንድ ሆነው የኖሩበት ከአክሱም ዘመን ጀምሮ እስከ አድዋ ድል፣ ከነፃነት ጦርነት እስከ ባድመ ግጭት፣ ዛሬ እንደገና ጦርነት የሚነሳ ይመስላል። አሰብ የኤርትራ ልብ፣ የኢትዮጵያ ደግሞ መተንፈሻ ነው። ይህ መረጃም እነዚህን ታሪኮችን ይገልጣል። አሁን ያለውን ሙቀት ይለካል። የወደፊቱን እድልም ይተነትናል። ቀይ ባህር የአፍሪካ ታሪክ የሚጀምርበት ነው። ከክርስቶስ ልደት በፊት በሺዎች ዓመታት ጀምሮ ይህ ባህር የንግድ የባህልና የሃይማኖት መስመር ነበረ። ከአክሱም መንግሥት ጀምሮ የኢትዮጵያና ኤርትራ ሕዝቦች በአንድ ባህላዊ ሃይማኖታዊ እሴታቸው ተሳስረው ቆይተዋል። አክሱም ከመቶ እስከ ሰባት መቶ ዓመት ዓለም በቀይ ባህር ዳርቻ የንግድ ማዕከል ነበረም። ከሮም ግሪክ ከህንድ እና ከቻይና ጋር ይነግድ ነበረም። የአክሱም ሳንቲሞች በአውሮፓና በስያ ይገኙ ነበረ ይህ አንድነት የተጠናከረው በክርስትና ሃይማኖት ነበረ አክሱም በ330 ክርስትናን ተቀበለች ይህ የአንድነት ዘመን ነበረም ካክሱም ውድቀት በኋላ የዚህ ክልል ህዝቦች በተለያዩ መንግስት ውስጥ ቀጥለው ኖረዋል። ነገር ግን በ19ኛው መቶ ክፍለ ዘመን የቅኝ ግዛት ጥላውን ጣለም። እንደ አውሮፓውያኑ የዘመን ቀመር በ1885 ጣሊያን ኤርትራን ቅኝ ግዛት አደረገች። እንደ አውሮፓውያኑ የዘመን ቀመር 1990 የኤርትራ ቅኝ ግዛት ተቋቋመም። እንደ አውሮፓውያኑ የዘመን ቀመር ደግሞ ከ1935 እስከ 1941 ጣሊያን ኢትዮጵያን ወረረች። ነገር ግን ኢትዮጵያውያንና ኤርትራውያን አብረው ተቃውሞ ጀመሩ። እንደ አውሮፓውያኑ የዘመን ቀመር 1896 ዓ ም የአድዋ ድል ንጉስ ምኒሊክ ሁለተኛና የኢትዮጵያ ህዝቦች ጣሊያንን አሸነፉ አንበረከኩ። በዚህ ድል ውስጥ ኤርትራውያን በተለይ በራስ አሉላ አባ ነጋ መሪነት ተሳትፈዋል። ይህ ድል የአፍሪካ ነፃነት ምልክት ነበረም። ኢትዮጵያ ቅኝ ግዛት አልተገዛችም። ኤርትራ ግን በጣሊያን ቅኝ ግዛት ስር ቀጠለች። እንደ አውሮፓውያኑ የዘመን ቀመር 1941 ብሪታንያ ኤርትራን ከጣሊያን ነፃ አወጣች። እንደ አውሮፓውያኑ የዘመን ቀመር ደግሞ 1952 የተባበሩት መንግስታት ኤርትራን ከኢትዮጵያ ጋር አንድ ፌዴሬሽን እንድትፈጥር ወሰንም። 1962 ንጉስ ኃይለ ስላሴ ይህንን ፌዴሬሽን ተረዙት። ኤርትራ የኢትዮጵያ አውራጃ ሆነች። እንደ አውሮፓውያኑ የዘመን ቀመር 1961 የኤርትራ ነፃነት ጦርነት ተጀመረም። የኤርትራ ህዝባዊ ነፃነት ግንባር ኢፒኤልኤፍ እናም የኤርትራ ነፃነት ግንባር ኢኤልኤፍ ተቋቋመ። እንደ አውሮፓውያኑ የዘመን ቀመር 1974 የደርግ አገዛዝ በኢትዮጵያ ተቋቋመ። ጦርነቱም እየጠነከረ ሄደም። 1991 የኢትዮጵያ ህዝባዊ አብዮት ዲሞክራሲያዊ ግንባር እናም ኢፒኤልኤፍ አብረው የደርግ አገዛዝን አሸነፉ። 1993 ኤርትራ በህዝበ ውሳኔ ነፃ ወጣች። 10ሺህ ሰዎች በዚህ ጦርነት ህይወታቸው አልፏል። ኢትዮጵያም የባህር መውጫ አጣች። አሰብ የኤርትራ ዋና ወደብ ሆንም። 1998 የባድመ ጦርነት ተጀመረ። የድንበር ጥያቄ በባድመ ከተማ ዙሪያ ተነሳ። 2000 የአልጀርስ ስምምነት ተፈረመም። የኤርትራ ኢትዮጵያ ድንበር ኮሚሽን ኢኢቢሲ ተቋቋመ። እንደ አውሮፓውያኑ የዘመን ቀመር 2002 ውሳኔ ሰጠም። ባድመ ወደ ኤርትራ ተመለሰች። ኢትዮጵያ ይህን ውሳኔ አልተቀበለችውም። 70ሺህ እስከ 300ሺህ ሰዎች በዚህ ጦርነት ሕይወታቸው አልፏል። 2018 ጁን 5 ዶክተር አብይ አህመድ ይህንን ውሳኔ እንደሚተገብር አስታወቀ። እንደ አውሮፓውያን አቆጣጠር 2018 ሐምሌ 9 በአስመራ የሰላም ስምምነት ተፈረመ። የድንበር መክፈት ዘመቻም ኢትዮጵያ ሀዘብን ተጠቅማ መንቀሳቀስ ጀመረች። አብይ አህመድም 2019 ኖቤል ሽልማት ተሸለመ። 2020 ህዳር ላይ ትግራይ ጦርነት ተጀመረ። የትግራይ ህዝባዊ ነፃነት ግንባር ቲፒልፍ እና የኢትዮጵያ ፌዴራል መንግስት ተጋጩ። ኤርትራ በኢትዮጵያ ጎን ተቀላቅላ ተዋጋች። እንደ አውሮፓውያን የዘመን ቀመር 2022 ህዳር 2 በፕሪቶሪያ ስምምነት ተፈረመም። 600 ሺህ ሰዎች በዚህ ጦርነት ህይወታቸውን አጥተዋል። 2023 ሶስት ጥቅምት 13፣ ዶክተር አብይ አህመድ የባህር መውጫ የህልውና ጥያቄያችን ነው፣ ካልሆነ በጦርነት እንወስዳለን አሉ። ኢሳያስ አፈወርቅ ይመለሱ ይህ የሚሆነው በሬሳችን ላይ ነው ሲሉ መለሱ። 2024 ጃንዋሪ 1 ኢትዮጵያ ከሶማሌላንድ ጋር ስምምነት ፈረመች። በርበራ 20 ኪሎ ሜትር ለ50 ዓመት ተከራየች። ሶማሊያ ይህንን ተቃወመች። 2024 ኦክቶበር ኤርትራ፣ ግብፅ እና ሶማሊያ በአስመራ ስምምነት አደረጉ። 2025 ፌብሯሪ ኤርትራ የኢትዮጵያን አየር መንገድ ወደ አስመራ እንዳይሄድ አገደች። እንደ አውሮፓውያኑ የዘመን ቀመር 2025 ማርች የኤርትራና ግብፅ የባህር ደህንነት ላይ የጋራ መግለጫ ሰጡ። 2025 ኦክቶበር ኢትዮጵያ በዩኤን ላይ የኤርትራ የጦር ዝግጅትን ተቃወመች። ኖቬምበር 2025 የኢትዮጵያ ጦር 500ሺህ ወታደሮች የኤርትራ ጦር 300ሺህ ወታደሮች በድንበር ላይ አሰለፉ። የቀይ ባህር ንግድ መስመር አሁን በስጋት ላይ ነው። የዓለም 12% ንግድ በዚህ መስመር ይካሄዳል። የውጭ ኃይሎች ከፍተኛ ቁማር ይጫወታሉ ተብሎ ይጠበቃል። ቻይና በጅቡቲ ወታደራዊ ቤዝ አሰብን ትጠቀማለች። ሩሲያ ኤርትራን ትደግፋለች ተብሎ ይገመታል። በአሰብ ወታደራዊ ቤዝን ትፈልጋለችና አሜሪካ ኢትዮጵያን ትደግፋለች ተብሎ ይጠበቃል። ቀይ ባህርን ስለምትፈልግ ቱርክ ድሮኖችን ትሸጣለች በሁለቱ ሀገር ላይ ትገኛለች። ኢራን ደግሞ ድሮኖችን ወደ ኤርትራ ትልካለች እየተባለ ነው። ቀይ ባህር 12% የዓለም ንግድን የያዘ ነው። ባብኤል ምንደብ የአውሮፓ እስያ ንግድ መተላለፊያ ነው። ጦርነቱ የነዳጅ ዋጋ እንዲጨምርና የምግብ ዋጋ እንዲንር ያደርጋል። የጦርነቱ ዝግጅት ኤርትራ 3000 ወታደሮች በአሰብና በዳላክ ደሴቶች እንዳሏት ተነግሯል። 50 ታንኮች፣ 200 የጦር መኪናዎች፣ የሩሲያ ኤስ 300 ጸረ አውሮፕላን ሲስተም፣ የኢራን ድሮኖች ሞሳሀር 6 አላት ይባላል። ኢትዮጵያ 500ሺ ወታደሮች በትግራ ትግራይ ድንበር እንዳሰፈረች እየተነገረ ነው። የቱርክ ባይራክታር ድሮኖች ቲቢቱ አሏት። የቻይና ዊንግ ሎንግ ሚሳኤሎች ከእስራኤል ጋርም የባህር ኃይል ስልጠና እየወሰደች ነው ተብሏል። የጦርነቱ ዋጋ ቢተመን አንድ ሳምንት ጦርነት አንድ ቢሊየን ዶላር ወጪ ይኖረዋል ይባላል። መቶ ሺህ ሰዎች ደግሞ ይሞታሉ። የቀይ ባህር ንግድ መስመር ሙሉ ለሙሉ ይቋረጣል። ይህ ሁሉ ታዲያ ሁለቱ ወንድማማች ሀገራት ጦርነት ቢጀምሩ ምን ይከሰታል የሚለውን ግምት የዘርፉ ሊሂቃን ያወጡት ነው። ቀይ ባህር የታሪክ መጽሐፍ የሚያውቀው አክሱም የተነሳበት፣ አድዋም ድል የተደረገበት፣ ነፃነት የተወለደበት ነው። ዛሬ ግን ይህ ባህር እንደገና እሳት እየተፋ ይመስላል። ሁለት ወንድማማች ህዝቦች፣ አንድ ባህር፣ አንድ ጥያቄ ለመሆኑ አሰብስ የማን ነው? የብዙዎች ጥያቄ ነው። አገራት በየቀጠናቸው ለተለያዩ ዓላማ ይቧደናሉ። አንዳንዴ ንግድን ለማሳለጥ፣ ሌላ ጊዜ ምጣኔ ሀብታቸውን ለማፈርጠም፣ አንዳንዴ ደግሞ ሰላምና ደህንነት ሲያሰጋቸው፣ ሌላ ጊዜ የጋራ ጠላት ሲያስበረግጋቸው። ኔቶ ራቅ አለ እንጂ ጥሩ ምሳሌ ነው። ለነገሩ በዚህ ዘመን ሩቅ የሚባል ነገር አለ ወይ ብላችሁ መጠየቃችሁ አይቀርም። የሶቪየት ህብረት የወረራ ፍርሃት የዛሬ ሰባ ዓመት የሰሜን ጦር ቃል ኪዳን ድርጅት ኔቶን ወለደም የሶቪየት ህብረት የቅርጫ ያህል ፈራርሳ 15 ሀገራትን ወለደች። አሁንም ኢትዮጵያን ያገለለው በግብፅና በሳውዲ የሚመራው የቀይ ባህር መድረክ ዓላማው ምንድን ነው? ከኤርትራ ጋስ ምን ያገናኘዋል የሚለውን መፈተሽ ተገቢ ነው። ኔቶ ጸና እንጂ አልፈረሰም፣ እንዲያውም እየጎመራ መጣም። 12 ሀገራት መስርተውት አሁን 30 ደርሷል። በአጭሩ ኔቶ በሁለተኛው ዓለም ጦርነት ተወልዶ በሶስተኛው ዓለም ጦርነት የስጋት ደጅ ላይ ቆሟል። ዓላማና ተግባራቸው ስሪትና ተልኳቸው ይለያይ እንጂ በምዕራባውያን አፍሪካ ኢኮዋስ፣ በአፍሪካ ቀንድ ደግሞ ንቁ አይደለም የሚባለው ኢጋድ ይገኛሉ። ከጥቂት ዓመታት በፊት ብቅ ያለው ህብረት መነጋገሪያ ሆኗል። የቀይ ባህር የትብብር መድረክ ይሰኛል። ኢትዮጵያን ደግሞ ያሰጋታል። ስለዚህ ስለሱም ትንሽ እንበላችሁ። የዚህ መድረክ መስራች አባቶች ሁለት ናቸው። ግብጽና ሳውዲ አረቢያ ከእነርሱ ሌላ አብዛኞቹ የኢትዮጵያ ጎረቤት የሆኑት ስድስት አባል ሀገራት አሉ። ጎረቤት ኤርትራ፣ ጎረቤት ሱዳን፣ ጎረቤት ሶማሊያ፣ ጎረቤት ጅቡቲ፣ ዮርዳኖስና የመን የመካከለኛው ምስራቅ ሀገራትና የአፍሪካ ቀንድ ተፈጥሮ አኩራብቷቸዋል። ከቀይ ባህር ማዶ ለማዶ ይተያያሉ። እርግጥ ነው ይህ ቀጠና የማንንም ብልጽግና አገርን ቀልብን ወከክ የሚያደርግ ነው። ለምን ከተባለ በዚህ አካባቢ ቅልጥ ያለ የንግድ እንቅስቃሴ ይካሄዳል። ነገር ግን ኢትዮጵያ ለዚህ ባዳ ሆናለች። ዶላር በውሃ አካል የሚሳፈርበት ቦታ ነው። በዓለም ላይ ከባድ የባህር ትራንስፖርት የትራፊክ መጨናነቅ አለበት የሚባል ቦታም አሲያ መካከለኛው ምስራቅና አውሮፓ ሄደው ሄደው የሚገጥሙበት ቦታ ነው። በሜዲትራኒያን ሱዩዝ ካናልን ቀይ ባህርን ዘልቆ ህንድ ውቅያኖስ መድረስ የሚቻልበት ብቸኛው መስመር ነው። ታዲያ በዚህ ቁልፍ ቀጠና ሀያልነቱን ማሳየት የሚሻ ሀያል ሀገር ከየት ይኖራል? ለዚህ አንድ ማሳያ ጅቡቲን ናሙና አድርገን እንውሰድ። የመዳፍ ያህል ከምትሰፋው ጅቡቲ ኩርማን መሬቷ ላይ እነማን ከትመዋል የሚለውን ማየት ብቻ ብዙ ታሪክ ይጎለጉላል። ፈረንሳይ፣ አሜሪካ፣ ጃፓን እና ቻይና አሉ። ህንድ እና ሩሲያም አገራቸውን ለማስገባት እየጣሩ ነው። ልብ በሉ፣ ይሄ ሁሉ እየተራኮተ ነው ኢትዮጵያ ባዳ የሆነችው የተባበሩት አረብ ኤምሬት፣ ኳታር፣ ቱርክ እና ኢራን በቀጠናው ባሉ ወዳጆቻቸው በኩል ቦታቸውን ይዘዋል። ሌሎች ደግሞ እየቋመጡ ነው። ተፈጥሮ በቀይ ባህር ሰፈር ያስቀመጠቻቸው ሀገራት ብቻ ሳይሆኑ ራቅ ያሉትም ቢሆኑ የንግድ መርከባቸውን በዚህ ማለፎ ስለማይቀር የአካባቢው ሰላምና ጸጥታ፣ ልክ እንደ ደጃቸው ያሳስባቸዋል። የቀይ ባህር ደቡባዊ በር ባብኤል መንደብ አንዳች እክል ቢገጥመው የብዙ አገሮች ጉሮሮ ላይ አጥንት የመሰንቀር ያህል ከባድ ነው። ለዚህም የጋዛን ጦርነት ተከትሎ የኢራን ወዳጅ የሆነችው የመን ሁቲ የምዕራባውያንን መርከቦች ኢላማ ሲያደርግ የተከሰተውን ቀውስ አትዘነጉትም። በምላሹም በአሜሪካ አዝማችነት በአካባቢ የምዕራባውያን የባህርና የአየር ኃይል እንዲሰማራ መደረጉ የቀይ ባህር ነገር ሁሉም እንቅልፍ የሚነሳ መሆኑን ያሳያል። የሩቅ ሃያል ሀገራት በአካባቢው የሚያሳዩትንም የቅርምት ፍላጎት በማገናዘብ ይመስላል የቀይ ባህር ኩታ ገጠም ሀገራት ከአውሮፓውያኑ 218 ጀምሮ በጋራ ለመቆም ማሰብ የጀመሩት፣ ነገሩ ከላይ ከላዩ ሲታይ ከሩቅ የሚመጣውን ጉልበተኛ አብሮ ለመመከት ያለመ ይመስላል። ምክክሩ እየጎለበተ መጥቶ 2019 ቅርጽ እየያዘ መጣ። በ2020 ደግሞ ተመሰረተም። ለጋራ ጥቅምም ለጋራ ስጋትም ሰብሰብ ብንል ነው የሚሻለው በሚል ከሁለት ዓመት በፊት ጉባኤ ተቀመጡ። የቀይ ባህር የትብብርን መድረክ ስምንቱ አገራት መሰረቱ። አቶ ነአምን አሸናፊ የአፍሪካና ኦሪየንታል ጥናት ዘርፍ ተመራማሪ ናቸው። እሳቸው ይህን መድረክ በሳውዲና በግብፅ ጽኑ ፍላጎት እንጂ በአባል አገራት ሙሉ ፈቃድ የተመሰረተ እንዳልሆነ ይሰማቸዋል። ለዚህም የሚያነሱት አንዱ ምክንያት ቀሪ አባላቱ ያላቸውን አሁናዊ ቁመና ነው። ከግብጽ ውጭ አብዛኞቹ ሀገራት በራሳቸው ለመቆም የሚችሉ አይደሉም፣ ይልቅ ሳውዲን የማጀብ ሚና ነው ያላቸው። ይህን ሲሉ ምን ማለታቸው ነው? ቆየት ብለው ያስረዱናል። አሁን ግን አንድ ጥያቄ እስኪ እናንሳም። መድረኩ ኢትዮጵያን ለምን አገለለ? ነው ቱባው ጥያቄ። ይህንን እንጠይቃለን የጥያቄ የኛ ብቻ ሳይሆን በወቅቱ በህዝብ ተወካዮች ምክር ቤትም የተነሳ ጥያቄ ሆኖ ነበረ። አሁን ባለው ሁኔታ ቀይ ባህር በቀጥታ ባይዋሰኑትም ከቅርብና ካላቸው ብሔራዊ ጥቅም አንጻር በባህር ዙሪያ ከፍተኛ ፍላጎት ያላቸው ሀገራት አሉ። ታዲያ እነዚህ ሀገራት በሙሉ ኢትዮጵያን አይንሽ ላፈር ያሉ ይመስላሉ። በዚህ መድረክ ላይ ሁለት ቁልፍ ሀገራት ገሸሽ ተደርገዋል። እንዲሁም ሶስት ሀገሮች፣ እስራኤል፣ የተባበሩት አረብ ኤምሬትስ እና ኢትዮጵያ ናቸው። ለምን ኢትዮጵያ? ለምን የበዛ ቅሬታ አስገባት። ጠቅላይ ሚኒስትር አብይ አህመድ ከሶስት ዓመታት በፊት በተወካዮች ምክር ቤት በቀረቡ ጊዜ ዶክተር ጦፊቅ አብዱላሂ ከተባሉ እንደራሴ ተያያዥ ጥያቄ ተነስቶላቸው ነበረም። ቀይ ባህር ለኛ ብቸኛው መግቢያና መውጫችን ነው። ሳውዲና ግብፅ ሆም ብለው ሲያገሉን እኛስ ምን እያደረግን ነው የሚል አንገብጋቢ ጥያቄ አንስተው ነበረም። እንደ ራሴው ዶክተር ጦፊቅ ጥያቄያቸውን ሲያጠናክሩ ከስምንቱ አባል አገራት አራቱ የኢጋድ አባላት ሆነው እንዴት ይህንን አግላይነት ማስቆም አቃተን ብለዋቸው ነበረ። ጠቅላይ ሚኒስትር ዶክተር አብይ አህመድ ጠቅላይ ሚኒስትሩ ጥቅል ሊሆንና ተስፋን ያዘለ ምላሽ ሰጥተው ነበረ። ወፏ የተሰበረ ቅርንጫፍ ላይ የምታርፈው ዛፉን ተማምና አይደለም፣ የምትበርበትን ክንፍ ተማምና ነው። ኢትዮጵያ ዛሬ ቀይ ባህር ትላለች፣ አትጠራጠሩ። ከ10 ከ15 ዓመት በኋላ በሌሎች ራቅ ባሉ አገራትም ጥቅም አለኝ ትላለች። የኛ ተጽዕኖ እዝች የቀይ ባህር ሰፈር የሚቀር አይመስለኝም ነበር። ምላሻቸው ምላሻቸው በተጨባጭ በዲፕሎማሲ ምን እየተሰራ እንደሆነ ምንም ፍጭ የሚሰጥ አልነበረም። አቶ ነአምን የኢትዮጵያ ገሸሽ መደረግ ከግብፅ ጋር ሊተሳሰር የሚችልበትን ሰበብ መዘው ያወጣሉ። ውስጡ ሲፈተሽ ጠንሳሾቹ እነማን ናቸው ብሎ መጠየቅ ግማሽ ምላሽን ይሰጣል የሚሉት የቀጠናው ተንታኝ ከጠንሳሾቹ መካከል ግብፅ ዋነኛና ግንባር ቀደሟ መሆኗን ይናገራሉ። ይህ ሀሳብ በአውሮፓውያኑ 2018 ከነበረበት ያንቀሳቀሰችው ደግሞ ግብጽ ናት። ግብጽ በማንኛውም መድረክ ኢትዮጵያን ከዲፕሎማሲ እና ከኢኮኖሚያዊ አካባቢ ማራቅ ነው የምትሻው ይላሉ። ለዚህም ከሌሎች የስብስቡ አባላት በተለየ ግብጽ በቀይ ባህር ጉዳይ ውስጥ ፈጽሞ ቦታ እንደማይኖራት በይፋ እየተናገሩ ነው። ቀሪዎቹ ስድስት አባላት ሀገራት ደካማ የሚባሉ ከመሆናቸው አንጻር ከሳውዲ ጋር ትከሻ ለትከሻ መታከክ የምትችለው ግብጽ በዚህ መድረክ ሚናዋ የጎላ እንደሚሆን አይጠረጠርም። ግብጽ ለኢትዮጵያ ሁልጊዜም ታሪካዊ ጠላቷ መሆኗን እንዳዘነጉ ከአባል ሀገሮቹ አንጻር ከሳውዲ ቀጥሎ አጀንዳዋን ማስፈጸም የምችለዋ ብቸኛው ሀገር ግብጽ ትሆናለች። ግብጽ ደግሞ ኢትዮጵያን የማግለል አጀንዳዋ የሚታወቅ ነው ይላሉ አቶ ነአምን። ኢትዮጵያና ግብጽ የአባይን ጉዳይ ተከትሎ በርካታ ተቃርኖ ውስጥ ያሉ ሆነው አንድ መድረክ ሊጋሩ የሚችሉበት እድል በሀሳብ ደረጃ ተነስቶ ከነበረም ልታከሽፎ የምችለው ግብጽ እንጂ ሌላ አይደለም። የህዝብ እንደ ራሴው ዶክተር ጦፊቅ እንዳሉት ከአባላት ሀገራት አንዱ የኢጋድ አባል ሆነው ኢትዮጵያ በኢጋድ ውስጥ እጇ ረጅም ሆኖ በዚያ በኩል በር ለማንኳኳ እንዴት እንዳልተሞከረም ግልጽ አይደለም። አረቦቹ ይህንን የሚሰቱት አይመስለኝም። ነገሩ የተጽዕኖ አካባቢን የመፍጠርና የማስፋት ሙከራ ነው። ጥያቄው መሆን ያለበት ኢትዮጵያ ይህንን ከበባ ለመቀልበስ ምን እያደረገች ነው የሚለው ነው ይላሉ አቶ ነአምን። እንደሚፈራው ግብጽ ኢትዮጵያን ከቀጠናው ጂኦፖለቲክስ ተጽዕኖ የማክሰምና የማኮስመን ጉዞ ጀምራ ከሆነ ይህ የቀይ ባህር ፎረም የመግቢያ ሽንቆራ ሊሆን ይችላል የሚል ስጋት አለ። በቀይ ባህር ላይ የተንጠለጠሉት ኢትዮጵያና ኤርትራ